ብስሚላ አርራህማን አርራሂም እንግዲህ ትልቅ ነገር ነው ያጸደቁልን ምክንያቱም ቅድም እኮ በመዓና ደረጃ ነው ያጸደቁት የምንት ስለዚህ እኛም እያልን ያለ ነው አስል ያለው ነገር እስከሆነ ድረስ ያ ነገር ግን አስሉ ግን ነቢያችን ዐለይሂ ሶላቱ ወሰላም ቀጥታ ትእዛዝ ያላስተላልፉበት ቢሆንም ባይሰሩትም ባይተገበሩትም ቁርአን የመሰብሰብ ያክል ቅድም ደግሞ የሸኽ መሐመድ አብዱልወሃብን ምትችለታለ ማለ አስሉ ሚነ ሸር ከሸሪ ላይ ማስረጃ አስል ያለው ቢድዓዎችን ግን ችግር የለውም ብለን መጨረሻ ላይ ፈሊከ ሐሰን ያ መልካም ነገር ነው ብለው ነው እሳቸው የጠቀሱት አላ ኩሊ ሃል ይህን የሚሉ ከሆነ ወላ ልሓምድ ትልቅ ነገር ነው። ቢድዓ ላላ እንዳለ ወይም ደግሞ ሸሪዓውን የሚያፈርስ ሸሪዓውን የሚስተካከል ነገር የመጣ ጊዜ ሙሉ በሙሉ እንደምናወግዘው ምክንያቱም አዲስ ተሽሪዕ ስለሆነ ወይም ደግሞ ዲኑ የማይቀበለው ከመሆኑ አኳያ ማለት ነው። ነገር ግን ነቢያችን ዘመን ላይ ተሰራም ከነቢያችን ዘመን በኋላ ቢሰራም እንዲሁም ነቢያችን ባይሰሩትም እንኳን ሸሪዓው አስላለሁ ተብሎ ኸይር የሚጸደቅለት ከሆነ ይህ ነው ቢድዓ ሐሰና ምንደኩ በጣም ወላ ልሓምድ ትልቅ ደስ ያለ ነገር የካዲሚን ንግግር የሚቀበሉ ከሆነ ይህ ትልቅ ለውጥ ነው። ምክንያቱም ነገር ግን እኛ የምንቃወሙ ነገር አለ ለምሳሌ ማንኛውም ዶላ ላይ የሆነ ነገር ተነስቶ አንድ ሰው ቢዳ ሀሰና ቢለው አንቀበለውም። እኛ ጉዳያችን ቅድም ስም ላይ አይደለም ብለናችኋልና ማለት ነው። ምክንያቱም አልዕብረቱ ቢልመዓኒ ወላይ ሰቢል አሳሚ ነው፣ በስሞች በሚጠራው ስምሰ ላይ ሳይሆን ጉዳዩ ያለው ዒብራው ላይ ስለሆነ እዛ ውስጥ የሚካተተው ማዕናው ስለሆነ ማለት ነው። ይህ ደግሞ የዑለማዎችም እርስ መቀበላቸው፣ ቀጥታ ማስቀመጣቸው፣ ይህ በጣም የሚያስደስት ነገር ነው ወይላ ልሓምድ። ስለዚህ ቢዳ ሐሰናለ ማለት ነው ምን ካለው ብለን አስቀመጥን። ስሙ ጋር ያለ ያለም አስል ያለው ከሆነ ሙስተንበጥ የሆነ ወይም ደግሞ ከፊ የሆነ ዲላላም ቢኖረው፣ ሙስተንበጥ የሆነ ከሆነ አስል ካለው ምን ይባላል ማለት ነው? ቢድዓ ሐሰና ይባላል ማለት ነው። ዑለማዎቹ ያሉትን ስለዚህ በተወሰነ መልኩ ተቀብለዋል ማለት ነው። ይህ ደግሞ ወላሂ አልሐምድ ትልቅ ነገር ነው ማለት ነው። እና ይህን ነገር ስለተቀበሉ ወላሂ አልሐምድ በጣም ደስ ብሎኛል። ምክንያቱም እኛ ለምሳሌ ይህን ጉዳይ ለማስረዳት ነበር ለምንድን እታች ያለው ሰው ሁሉ ባጠቃላይ አንዳንድ ነገር አስል ያለውን ነገር ሁሉ ቢዳ ሐሰና ብለን ስንጠቅስ ምን ብለው ነው የሚያስቡ ሰዎቹ ዲናውን እንዳፈረስከ ተደርጎ ይወሰዳል፣ በተለይ ማህበረሰቡ ዘንድ ማለት ነው። ይህ ደግሞ ትልቅ ለውጥ ሊደረግበት የሚገባ ከመሆኑ አኳያ ይህም ደግሞ በር የከፈተ እንዳይሆን ሰዱ ሊዘራ እንጠቀማለን። ምክንያቱም ማንኛውም በራሱ ቢተሸሂ እያመጣ ደል የሌለውን ነገር እየፈጠረ ቢዳ ሐሰና ቢል አንቀበለው። ይህም ደግሞ ዑለማዎችንም ያልተቀበሉበት ጉዳይ ስላለ ማለት ነው። ስለዚህ እስካሁን ድረስ ተቀብሮ የቆየው በተለይ መሻይኮች ዘንድ ብቻ ሳይሆን አሁን ሶሻል ሚዲያው ላይ የሚታየው

ነው ቢድዓቱን ሐሰና ብለው የሚሰይሙት ስያሜዎቻቸው ቢድዓ የሚሉት ምናልባት ንስብይ ነው። ብንስበት ሊዛሊከ አልመካኒ ወዛሊከ ዘማን ለዚያ ልተናገሩት ጊዜና ቦታ ነው ቢድዓ ብለው የሰየሙት ወኢላ ማለይሰ ለይሰ ለሁ አስሉን አስል የሌለው ምን ልኪታብ ይወሱና በሁለታችንም በሸኽ ፈኽሩዲንም በእኔም ተቀባይነት እንደሌለው ተግባብተናል።

አሱል ያለው ከሆነ እኛ ቢድዓ አንለውም። እነ ሸኽ ፈኽሩዲን ደግሞ ቢድዓቱን ሐሰና አንለዋለን ይላሉ። ዑለማዎች በተለያየ ጊዜ ተጠቅሟቸው ስላሉ በተለያየ ዘመን ከሱሓባ ጀምሮ እኛ ደግሞ የራሳቸው የሆኑ ስያሜዎች አሉት ይላል። አላ አይ ሓል አሱል ያለው ከሆነ ምን ልኪታብ የወሱና ከቁርአንና ከሓዲስ መሰረት ካለው ሁለታችንም ተግባብተናል፣ ተቃውሞ የለንም። አስል ከሌለው ተቀባይነት እንደሌለው